ሰላም ሰላም፣ አድማጭ ተመልካቾቻችን ሊግ ስፖርት ኦፊሻያል ቃል በገባ ነው መሰረት ለእናንተ አዳዲስ መረጃዎችን ከነገ ጀምሮ ለማቅረብ ሲያትል እንገኛለን። እንደምትመለከቱት ይህ ውብ ስቴዲየም ከነገ ጀምሮ በብዙ ሺህ ኢትዮጵያኖች ይደምቃል ተብሎ ይጠበቃል። 32 ተፎካካሪ ቡድኖች በአሁኑ ሰዓት ወደ ሲያትል ከተማ እየገቡ ማረፊያቸውን ሸራተን ሆቴል አድርገዋል። ከነገ ጀምሮ ይህ ውድድር በድምቀት የሚከፈት ይሆናል። እንደምትመለከቱት ይህ ደረጃውን የጠበቀ ስቴዲየም እንግዲህ ነገ ተመልካቾች ክፍት ይሆናል። እኛም አዳዲስ መረጃዎችን ለእናንተ ለማቅረብ ዝግጅታችንን አጠናቀናል። ከውድድሩ በስተጀርባ ምን አዳዲስ ነገሮች አሉ፣ ያልተነገሩ ታሪኮች፣ በመዝናኛ ታሪኮች ኢትዮጵያኖች ያልተደመጡ ያልተዳሰሱ መረጃዎችን ለእናንተ ለማቅረብ ዝግጅታችን አጠናቀናል። ያው ዛሬ በስቴዲየሙ ተገኝተናል። እንደምትመለከቱት ፊት ለፊት ደግሞ እንደምትመለከቱት የሚዲያ ትሪቡን ተዘጋጅቷል። እጅግ ደረጃውን የጠበቀ የሚዲያ ትሪቡን አለ። ስለዚህ እጅግ ድምጽ በማይረብሽ መልኩ እዛ በመገኘት ለእናንተ አዳዲስ መረጃዎችን ከነገ ጀምሮ ለእናንተ እናቀርባለን። በሲያትል በርካታ ኢትዮጵያኖች እየጎረፉ ነው። ሸራተን ሆቴልም እጅግ ተጨናንቋል በእንግዶች። ይህ ስቴዲየም እንግዲህ ከነገ ጀምሮ በኢትዮጵያኖች ይሞላል ተብሎ ይጠበቃል። የመክፈቻና የመዝጊያ ውድድሮቹ ደግሞ በተለይ ድምቀት ይከናወናል ተብሎ ይጠበቃል። አርብ እለት በጉጉት የሚጠበቀው የኢትዮጵያ ቀን ምን መልክ አለው? ታዋቂ ድምፃውያን ወደ ሲያትል እየገቡ ነው። ሮፍናን፣ ልጅ ሚካኤል የተለያዩ ታዋቂ ድምፃያኖች እየገቡ ነው። ፀሐይ ዮሐንስ፣ አረጋኝ ራሽ፣ በርካታ ድምፃውያን ሲያትልን እየተቀላቀሉ ነው። አዳዲስ መረጃዎችን አሁን ለእናንተ ስለምናቀርብላችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳዘነጉ። ከነገ ጀምሮ እንገናኛለን። መልካም ቆይታ።